አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም፣ ጥቅምት ሰላሳ ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ ቅዱስ ማርቆስ ሐዋርያ። ይህም ከሰባ ሁለቱ አርድእት አንዱ ከአራቱ ወንጀላውያን፣ መካከል የሆነ የጌታችን የኢየሱስ ክርስቶስን ወንጌል ለዓለም የሰበከ የማርቆስ ወንጌል የሚባለውም በስሙ የተሰየመውንም ወንጌል የጻፈልን ሐዋርያ ነው። በዛሬው ዕለት መታሰቢያው ነው። ሁለተኛ ቅዱስ አርስጦወሮስ አባቱ ይታሰባል። ሶስተኛ ቅድስት ማርያም የዚሁ ሐዋርያ እናቱ ትታሰባለች። አራተኛ ቅዱስ ዮሐንስ መጥምቀ መለኮት በዛሬ ዕለት የተቆረጠች ራሱ የታየችበት ዕለት ነው። አምስተኛ አባ አብርሃም ገዳማዊ ይህም ከመልካም ቤተሰቦች የተወለደ ሲሆን እግዚአብሔርን በምንኩስና ያገለገለ ተጋድሎንም ያበዛ በስተመጨረሻም በዛሬ ዕለት እግዚአብሔርን አገልግሎ ያረፈ ነው። ስድስተኛ ቅዱስ ይስሐቅ ንጉስ መታሰብ የሆነው። ወርሃዊ በዓላት፣ አንደኛ ቅዱስ ጎርጎሪዮስ ነባቢ መለኮት፣ ሁለተኛ ቅድስት ሶፊያ ሰማዕት፣ ሶስተኛ አባ ሳሉሲ ክቡር ጻድቅ። የከበረና የተባረከ የጥቅምት ወር ስንክሳር እንደ እግዚአብሔር መልካም ፈቃድ በዛሬው ዕለት ተጠናቋል። ደግሞ የከበረ የህዳር ወር ስንክሳርን እንደ እግዚአብሔር መልካም ፈቃድ በዛሬው ዕለት እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የህዳር ወር ቀኑ አስር ሰዓት ሲሆን ከዚህም ይጎድላል ይቀንሳል ሌሊቱም ይረዝማል በዚህም ወር በአንድ በዚች ቀን ከአፍራቅያ የሆኑ ቅዱሳን መክሲሞስ ማንፌዎስ ፊክጦርና ፊልጶስ በካህዲ ንጉሥ በዳችወት ዘመን በሰማዕትነት አረፉ ደግሞ ሁለተኛ ጻድቅ የኢትዮጵያ ንጉሥ ንጉሥ ነአኩቶ ለአብ መታሰቢያው ነው ወርሃዊ በዓላት፦ አንደኛ ልደታ ለማርያም ድንግል እግዝእትነ ወላዲተ አምላክ፣ ሁለተኛ ቅዱሳን ኢያቄምና ሐና፣ ሦስተኛ ቅዱስ በርተሎሜዎስ ሐዋርያ፣ አራተኛ ቅዱስ ሚልኪ ትሩፈ ምግባር፣ አምስተኛ ቅዱስ ራጉኤል ሊቀ መላእክት። የቅዱሳን የሰማዕታት የልደታ ማርያም በረከታቸው ረዴታቸው፣ የአምላካችን የኢየሱስ ክርስቶስ ምህረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።